ሰላም ሰላም፣ እንዴት ናችሁ? ኦኬ፣ እስኪ ዛሬ ከቃል ጀምሮ አረፍተ ነገር እስከ ማውራት ድረስ ላስተምራችሁ ማለት ነው። አንድን ቃል እየለጠጥን እየለጠጥን። ኦኬ፣ በነገራችን ላይ ወርድ ስትራክቸር ታውቃላችኋል? ወርድ ስትራክቸር ማለት አንድ የሆነን ቃል የሆነ ሳፌክስ ወይንም ፕሪፌክስ ጨምረህ ሌላ ቃል፣ ሶስተኛ ቃል፣ አራተኛ ቃል እያደረገው ትሄዳለህ ማለት ነው። ለምሳሌ ቲች የሚለው ቃል እራሱ አንድ ወርድ ነው። ኦኬ ኢአር ብጨምርበት ቲቸር ይሆናል። ሌላ ወርድ ስትራክቸር አድርጌያለሁ ማለት ነው። ቲቺንግ አኤንጂ ብጨምርበት ቲቺንግ ነው የሚሆነው። አሁንም ሌላ ወርድ ነው። ስለዚህ ወርድ ስትራክቸር ማለት ሳፌክስ እና ፕሪፌክስ በመጨመር የተለያዩ ወርዶችን መፍጠር መቻል ማለት ነው። ወርድ ስትራክቸር ማለት ቃላት ምስረታ ኦኬ። ቲች፣ ቲቸር፣ ቲቺንግ ኦኬ ማኔጅ ማኔጀር ማኔጂንግ ማኔጂንግ ዳይሬክተር ምናምን እያለ ይሄዳል ማለት ነው። ኦኬ አሁን ልክ በዚህ አይነት መልኩ ቃላት ስታጠኑና አረፍተ ነገር እየመሰረታችሁ ስትሄዱ እንግሊዝኛችሁ ይሻሻላል ማለት ነው። እሺ አሁን በጥርስ ላይ ነው። ቱዝ ቲኦኦ ቲኤች ቱዝ ጥርስ ማለት ነው። አንድ ጥርስ ማለት ነው። ጥርሶች ሲሆን ግን ቲዝ ይሆናል። ቲኢኢ ቲኤች ቲዝ ጥርሶች ማለት ነው። ብዙ ሆነ ማለት ነው። ኦኬ የጥርስ ሐኪም ምን ይባላል? የጥርስ ሐኪም ዴንቲስት ይባላል። አሁን ሌላ ቃል አውቃችኋል። ኦኬ የጥርስ ሕክምና መስጫ ምን ይባላል? ቦታው ዴንታል ክሊኒክ። ኦኬ ዴንታል ክሊኒክ። ለምሳሌ ጥርሳ ፍንጨት በእንግሊዝኛ ምን ይባላል? ጋፕ ቲዝ። ራይት ጋፕ ክፍተት ያለበት ማለት ነው። ገጣጣ ካልክ ግን የሆነን ሰው ልየሰደብ ከሆነ ማለት ነው፣ ቱዚ ይሆናል ማለት ነው። እንዴት ወርድ ሪች እንደምትሆኑ ተመልከቱ ማለት ነው። ኦኬ የጥርስ ህመም ምን ይባላል? የጥርስ ህመም ቱዝኤክ ኦል ራይት ኦኬ። ጥርሴን አሞኛል፣ ጥርሴን አሞኛል ፓተርን እንፈልጋለን፣ አይሃቭ ጎት የሚል አይሃቭ ጎት ኤ ቱዝኤክ ጥርሴን አሞኛል። ኦል ራይት እንምጣ። ጥርሴን ይጠዘጥዘኛል ቴሬብል ቃል እንፍጠር

ቱዝ ኤክ። የህመሙ ግን በጣም የሚበላችሁ የሚጠዘጥዛችሁ ከሆነ ግን ሁለት አጀክቲቭ መጠቀም ትችላላችሁ። ኔጋቲቭ አጀክቲቭ። አይ ሃቭ ጎት ኤ ባድ ቴሬብል ቱዝ ኤክ። እንደዚህ ብላችሁ ለአንድ ነጭ ከነገራችሁት ኦማይ ጋሽ ነው የሚላችሁ። ምክንያቱም ስሜቱን የነገራችሁት በደንብ አድርጋችሁ ማለት ነው። ኦኬ። ጥርሴን ማስነቀል እፈልጋለሁ። አይ ዋን ቱ ሃቭ አይ ዋን ቱ ሃቭ ማይ ቱዝ አውት። ኦኬ። ማስወጣት ማስነቀል። ኦኬ ጥርሴን እያስነቀልኩ ነው ወይ ጌት ወይ ሃቭ የሚል ኮዘቲቭ ቨርብ እንፈልጋለን። ጌቲንግ አይ አም ጌቲንግ ማይ ቱዝ አውት ጥርሴን እያስነቀልኩ ነው ራይት። ጥርሴን አስነቅያለው። አይ ሃቭ ማይ ቱዝ አውት። ቀረብ ሰዓት ነው ማለት ነው። ጥርሴን አስነቅ እየነበር አይ ሃድ ማይ ቱዝ አውት። እንደዚህ በማድረግ የተለያዩ እንግሊዘኞችን የተለያዩ ወርዶችን ወርድ ሪች ስትሆኑ